ሰላም እንዴት ናችሁ? የጌሞን የዩቲብ ተከታታዮቻችን፣ ዛሬ እንግዲህ በተለየ ኮንቴንትን የመጣ ነው። ትናንትና የተደረጉትን የዓለም ዋንጫ የማጣሪያ ጨዋታዎችን እያነሳን የሚመጡትን ደቂቃዎች ቆይታ እናደርጋለን። ትናንትና እንግዲህ በአውሮፓ የተደረጉ የዓለም ዋንጫ ማጣሪያ ጨዋታዎች አሉ። ወደ ዓለም ዋንጫ ያለፉ ሀገራቶች ተለይተው የታወቁበት ነበሩ። አጣብቂኝ ውስጥ የገቡ ሀገራቶችም አሉ። ነገር ግን ዛሬ የሚደረጉ ጨዋታዎች ደግሞ ወደ ዓለም ዋንጫ እነማን በቀጥታ ያልፋሉ፣ በቀጣዮቹ ጨዋታዎች የሚያልፉት ሀገራቶችስ እነማን ናቸው የሚለው ሙሉ ለሙሉ የሚለይበት ይሆናል ማለት ነው። ትናንትና የተደረጉት ጨዋታዎች እጅግ የሚጠበቁ ነበሩ። ለምሳሌ ትናንትና እንግዲህ ሃንጋሪን ከአይስላንድ ጋር ያገናኘው ጨዋታ እጅግ ሲጠበቅ የነበረ መርሃ ግብር ነበረ። ሃንጋሪ ትናንትና እንግዲህ በአይስላንድ ሶስት ለሁለት በሆነ ውጤት በሜዳዋ ተሸንፋለች። ያው በሃንጋሪ በኩል እንግዲህ ምርጥ ሁለተኛ ሆኖ ለማለፍ ወይም ደግሞ በማጣሪያው እንግዲህ ከዚህ በኋላ በሚደረጉት የፕሌይኦፍ ጨዋታዎች ላይ ለማለፍ እንግዲህ ጥረቶችን ስታደርግ እንደነበር ይታወቃል። የፖርቹጋል ብሄራዊ ቡድን ትናንትና የነበራትን ጨዋታ እንደምታሸንፍ ይገመት ነበር። ይህንን ተከትሎ የፖርቹጋል ብሔራዊ ቡድን ተሸንፎ የሀንጋሪ ብሔራዊ ቡድን አሸንፎ በግቦች ደግሞ ከፖርቹጋል ብሔራዊ ቡድን በላይ ሆኖ ያጠናቅቃል ተብሎ አልተገመተም። ነገር ግን ሁለተኛ ሆኖ ማጠናቀቅና ሁለተኛ ሆኖ መጨረስ ደግሞ በሚሰጡት እድሎች ላይ ለመጠቀም የሀንጋሪ ብሔራዊ ቡድን ጥረቶችን ሲያደርግ እንደነበረ ተመልክተናል። ትናንትና ግን እጅግ አሳዛኝ በሆነ ሽንፈት ከዚህ ውድድር ወይም ደግሞ ከ2026ቱ የዓለም ዋንጫ ውጪ መሆናቸውን ተመልክተናል ያው ግብ ያስቆጠሩት የሃንጋሪ ብሔራዊ ቡድን ቀድሞ ነበረ። በሉካስ አማካኝነት ገና በሶስተኛው ደቂቃ ነበር ግብ ማስቆጠር የቻለት። ዶሚኒክ ሶቦዝ ላይ ነው አሲስት ማድረግ የቻለው ይህንን ግብ ማለት ነው። እንግዲህ አንድ ለዜሮ መሩ። በአስራ አምስተኛው ደቂቃ ግን ትናንትና አስደናቂ የነበረው ፓሮት እንደዚሁ በፍጹም ቅጣት ምት ግብ አስቆጥሮ አንድ እኩል አደረገው ጨዋታውን ያው የአንድ እኩል ስለሆነና ገና ብዙ ደቂቃዎች ስለሚቀሩ የሀንጋሪ ብሔራዊ ቡድን ጨዋታውን ያሸንፋል የሚል ግምት ነበረ ነገር ግን እንደዛ አልሆነም ወይም ደግሞ በመጨረሻዎቹ ደቂቃዎች የሆነው አይደለም በእርግጥ በሰላሳ ሰባተኛው ደቂቃ ላይ እንግዲህ ቫርጋ ግብ አስቆጥሮ ሁለት ለአንድ አድርጎት ነበረ ጨዋታውን ሚሎሽ ኬርኬዝ ነው አሲስት ማድረግ የቻለው ትናንትና የሁለቱ የሊቨርፑል እንግዲህ ተጫዋቾች አሲስት አድርገው ነበር ለሀገራቸው። ነገር ግን የመጨረሻው ደቂቃዎች ላይ በሃንጋሪ ብሔራዊ ቡድን በኩል የተፈጠረውን ነገር ለመቀበል የሚከብድ እንደሆነ ሜዳ ውስጥ ተመልክተናል። የአየርላንዱ ተጫዋች ፓሮት እንግዲህ በሰማናኛው ደቂቃ ነበር ሁለተኛ ግቡን ማስቆጠር የቻለው ሁለት እኩል ሆኖ። ይሄ ብቻ ግን አይደለም። በዘጠና ስድስተኛው ደቂቃ ወይም ደግሞ ጨዋታው ሊጠናቀቅ ሰከንዶች ብቻ ሲቀሩት ነው ፓሮት እንግዲህ ተጨማሪ ግብ ወይም ደግሞ ጨዋታውን ያሸነፈች ግብ ማስቆጠር የቻለው ሶስት ለሁለት ተጠናቀቀ። ለአየርላንድ ብሔራዊ ቡድን ተጫዋቾች ትልቅ ደስታን የፈጠረ ምሽት ነበረ ለሃንጋሪ ብሔራዊ ቡድን ግን እጅግ የሚያሳዝንና ቅስም የሚሰብር እንደነበረ ተመልክተናል ከጨዋታው መጠናቀቅ በኋላ ዶሚኒክ ሶቦዝላይ አስተያየቱን ሰጥቷል እንግዲህ ይሄ ተጫዋች ምንድን ነው ያለው እግር ኳስ ፍትሃዊ አይደለችም የሚል አስተያየት ሰጥቷል ያው የሃንጋሪ ብሔራዊ ቡድን ተጫዋቾችን ሀዘን በሙሉ የወከለ የሚመስል ሐዘን ነበር የተመለከትነው እዚህ ተጫዋች ላይ። ሜዳ ውስጥ የነበረው ስሜት በጣም ያሳዝን ነበረ። ከደጋፊዎች ጋር ሄዶ ሐዘኑን የገለጸበት ስሜትም እንደዚሁ እጅግ አሳዛኝ እንደነበረ ተመልክተናል። ያው እግር ኳስ ፍትህ አይደለችም፣ ህመሙን አምኖ ለመቀበል የሚያስቸግር ነው የሚል አስተያየት ሰጥቷል። በነገራችን ላይ በዚህ የውድድር ዓመት ጥሩ እየተጫወቱ ካል የሊቨርፑል ተጫዋቾች መካከል ዶሚኒክ ሶቦስላይ አንዱ እንደሆነ ይታወቃል። ነገር ግን ይህንን አስደናቂ ተጫዋች በ2026 በሜክሲኮ ካናዳና አሜሪካ በሚደረገው የዓለም ዋንጫ ላይ እንደማንመለከተው ተረጋግጧል ማለት ነው። ፖርቱጋል አርሜኒያን ዘጠኝ ለአንድ በሆነ ውጤት ስታሸንፍ ሁለት የመሃል ሜዳ ተጫዋቾቿ ሀትሪክ ሰርተዋል። የፔዥ የመሃል ሜዳ ተጫዋች ጆዋኦ ኔቬዝ ሶስት ግቦችን አስቆጥሮ ሀትሪክ ሰርተዋል። ሌላኛው ግን ባለፈው ጨዋታ ላይ እንግዲህ ያልነበረው ብሩኖ ፈርናንዴሽ እንደዚሁ አሲስት መስራት ችሏል ማለት ነው። ያ ሁለት የፍጹም ቅጣት ምት ግቦችን አስቆጥሯል። አንዷ ግብ ደግሞ በጨዋታ ነበረችና ትናንትና እንግዲህ ሁለቱ ተጫዋቾቿ ሀትሪክ በሰሩበት ምሽት ዘጠኝ ለአንድ በሆነ ውጤት አሸንፋለች። ሬናቶ ቬጋ ሌላኛዋን ግብ ማስቆጠር እችሏል። ሌላውን ግብ ደግሞ ማስቆጠር የቻለው ኮንሴሳ ነው። ኮንሴሳውም እንደዚሁ ትናንትና ግብ ማስቆጠር የቻለ ተጫዋች ነው። እንደዚሁም ደግሞ በትናንትና ሁለት ጎንካሎ ራሞስ ሌላ ግብ አስቆጥሯል። ስለዚህ ትናንትና ዘጠኝ ለአንድ በሆነ ውጤት አሸንፋለች። ያው ቀደም ሲል ስናነሳ እንደነበረው የአርሜኒያ ብሔራዊ ቡድን በምን ያህል ግብ ይሸንፋል የሚል ነው። ምክንያቱም በሁለቱ ብሔራዊ ቡድኖች መካከል ሰፊ የሆነ የጥራት ልዩነት እንዳለ ይታወቃል። ትናንትና ዘጠኝ ለአንድ በሆነ ውጤት ያሸነፈችበት ጨዋታም ነው። ያው ኮከቧ ክርስቲያኖ ራንዶ በቅጣት ምክንያት እዚህ ጨዋታ ላይ አልተሳተፈም። ነገር ግን የፖርቱጋል ብሔራዊ ቡድን ያላት ጥራት እንደዚሁ አስደናቂ መሆኑን የተመለከትንበት ሌላኛው ጨዋታ ነው። እንግሊዝ አልባኒያን ሁለት ለዜሮ በሆነ ውጤት የታሸነፍ ሀሪኬን ሁለቱንም ግቦች ማስቆጠር ችሏል። እንግሊዝ ብሔራዊ ቡድን ማለት ነው። ሌላው ትናንትና ሲጠበቅ የነበረው ጨዋታ ጣሊያንን ከኖርዌይ ጋር ያገናኘው ጨዋታ ነበረ። የኖርዌይ ብሔራዊ ቡድን ጣሊያንን አራት ለአንድ በሆነ ውጤት አሸንፏል። በጁሴፔ ሚያዚያ ሳን ሲሮ የተደረገ ጨዋታ ነበር። እንግዲህ ይህ ጨዋታ 6220 ደጋፊዎች የተመለከቱት ጨዋታ ነበር። ጣሊያን በደጋፊዎቹ ፊት አራት ለአንድ በሆነ ውጤት በኖርዌይ ብሔራዊ ቡድን ተሸንፈዋል። ስፖሲቶ ነበር በ11ኛው ደቂቃ ላይ ግቡን ማስቆጠር የቻለው ዲማርኮ አሲስት አድርገውለታል። እንግዲህ የመጀመሪያው አጋማሽ አንድ ለዜሮ በጣሊያን ብሔራዊ ቡድን አሸናፊነት ተጠናቀቀ። ሁለተኛው አጋማሽ 63ኛው ደቂቃ ላይ ግን ኑሳ እንደዚሁ ግብ አስቆጥሯቸው አደረጋቸው። በሰባ ስምንተኛው ደቂቃ ላይ ኤርሊንግ ሀላንድ ግብ አስቆጠረ፣ አንድ እኩል ሆኑ። በሰከንዶች ልዩነት ኤርሊንግ ሀላንድ ሁለተኛውን ግብ ማስቆጠር ለራሱ ሁለተኛውን ለቡድኑ ደግሞ ሶስተኛውን ግብ አስቆጥሮ የጨዋታ ሶስት ለአንድ በሆነ ውጤት ሄደ። በዘጠና ሶስተኛው ደቂቃ ላይ ግን ላርሰን እንደዚሁ ግብ አስቆጥሮ የጨዋታ ጨዋታ በኖርዌ አራት ለአንድ አሸናፊነት ተጠናቋል። እንግዲህ ቀደም ሲል የጣሊያን ብሔራዊ ቡድን ቢያሸንፍ እንኳን ኖርዌን በነጥብ እኩል ይሆናል እንጂ በግብ ክፍያ ግን ብዙ ርቆ ስለሄደ የኖርዌ ብሔራዊ ቡድን አንደኛ ሆኖ በቀጥታ ወደ ዓለም ዋንጫ ያልፋል የሚል ግምት አልነበረም። ትናንትና ደግሞ በጨዋታው በመሸነፍ በነጥብ ጭምር ከኖርዌይ ብሔራዊ ቡድን በስድስት ነጥቦች አንሶ ነው ሁለተኛ ደረጃን ይዞ ያጠናቀቀው እንግዲህ ትናንትና ለጣሊያን ብሔራዊ ቡድን የበለጠ መጥፎ ምሽት ነበር ማለት ይቻላል። የኖርዌይ ብሔራዊ ቡድን 24 ነጥቦች አሉት፣ 37 ግቦችን ማስቆጠር ይችላል። በነገራችን ላይ በዚህ በዓለም ዋንጫ ማጣሪያ ጨዋታዎች ላይ በአውሮፓ ከተደረጉት በርካታ ግቦችን ማስቆጠር የቻለው ሀገር የኖርዌይ ብሔራዊ ቡድን እንደሆነ ተመልክተናል። በእርግጥ በዚህ በማጣሪያ ውስጥ የኖርዌይ ብሔራዊ ቡድን ኤርሊንግ ሃላንድን የመሰለ አስደናቂ ተጫዋች እንዳላቸው ይታወቃል። እንግዲህ ትናንትናም ይ ጨዋታ እንግዲህ በኖርዌ አራት ለአንድ አሸናፊነት ተጠናቋል። ያው ኤርሊንግ ሃላንድ እንግዲህ አስራ ስድስት ግቦችን አስቆጥሯል። በዚህ በማጣሪያ ጨዋታዎች ከተቆጠሩ ሰላሳ ሰባት የኖርዌ ግቦች ውስጥ እነዚህ አስራ ስድስቱ ግቦች የኤርሊንግ ሃላንድ ናቸው። ዴፓይ ከኔዘርላንድ ስምንት ግቦች አሉትኝ፣ አርናቶቪች እንደዚሁ ስምንት ግቦች አሉትኝ ከኦስትሪያ ሃሪኬን ስምንት ግቦች አሉት ከእንግሊዝ ብሔራዊ ቡድን ኬቨን ደብሮይና እንደዚሁ ከቤልጅየም ስድስት ግቦች አሉት ተጫዋች ሆነዋል ማለት ነው ከክሮሺያ ሌላኛው ተጫዋች ክራማሪች ስድስት ስድስት እንደዚሁ ግቦች አሉት። ሚካኤል ሜሪኖ ስድስት ግቦች ከስፔን ብሔራዊ ቡድን አለው። ኦያርዛ ባል አምስት እያለ ይቀጥላል። እርሊንግ አላንድ ግን ከተከታዮቹ ራሱ በእጥፍ እርቆ ነው አስራ ስድስት ግቦችን አስቆጥሮ ማጠናቀቅ የቻለው ማለት ነው የዚህ የዓለም ዋንጫ የማጣሪያ ጨዋታዎች ማለት ነው እንግዲህ ለኖሬ ብሔራዊ ቡድን ጥሩ ጊዜ እንደሆነ እየተመለከት እንገኛለን። በሌሎች ጨዋታዎች ግን እስራኤል ሞልዶቫን አራት ለአንድ አሸንፋለች። ዩክሬን አይስላንድን ሁለት ለዜሮ ስታሸንፍ ሰርቢያ ሁለት ለአንድ አሸንፋለች ላቲቪያን። ፈረንሳይ አዘርባጃንን ሶስት ለአንድ በሆነ ውጤት ያሸነፈችበት ጨዋታም ትናንትና ከተደረጉት የዓለም ዋንጫ የማጣሪያ ጨዋታዎች መካከል የሚጠቀሱ ናቸው። ዛሬ የሚደረጉ እጅግ የሚጠበቁ ጨዋታዎች ይኖራሉ። በዚህ በዓለም ዋንጫ የማጣሪያ ጨዋታዎች በተለይ ደግሞ ስፔን ያለችበት ምድብ እንደዚሁ ከቱርክ ጋር የሚያደርጉት ጨዋታ ይጠበቃል። ያው በነጥብ እኩል ይሆናሉ፣ ነገር ግን በግብ የስፔን ብሔራዊ ቡድን በርካታ ግቦችን ያስቆጠረ እንደሆነ ይታወቃል። እስካሁን በማጣሪያ ግብ አልተቆጠረበትም የስፔን ብሔራዊ ቡድን ስለዚህ፣ ያው ስፔን ኦልሬዲ ማለፏን አረጋግጣ የምታደርገው ጨዋታ ነው ማለት ይቻላል። ሌሎች የሚጠበቁ ጨዋታዎችም አሉ። እንደዚሁ የጀርመን ብሔራዊ ቡድንም ዛሬ የሚያደርገው ጨዋታ ይጠበቃል። ከስሎቬኪያ ጋር የሚያደርጉት ጨዋታ እጅግ ትኩረት የሚስበው መርሃ ግብር ይሆናል ማለት ነው። ዛሬ ጀርመን ይህንን ጨዋታ በሀገሯ የምታደርግ ይሆናል። ዛሬ እንግዲህ በሬድቦል አሬና በሌብዚንግ ሜዳ ነው። 47800 ደጋፊዎችን መያዝ በሚችለው ሜዳ የሚደረግ ጨዋታ ይሆናል ማለት ነው። አድማሽ ተመልካቾቻችን አብራችሁን ስለቆያችሁ እናመሰግናለን። ይህንን የዩቲዩብ ቻናልም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ከዚህ በኋላ የምንሰራቸውን ኮንቴንቶች እንደዚሁም ደግሞ የቀጥታ ስርጭቶች እንዲደርሳችሁ ከእኛ ጋር ቤተሰብ እንድትሆኑ ነው የምንጋብዛችሁ። መልካም ቀን ይሁንላችሁ።